ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነገረ ተዋሕዶ፣ ተዋሕዶ የሚለው ቃል የሁለት ነገሮችን አንድ መሆኑም ያመለክታል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው የሆነ በተዋሕዶ ነው። የተዋሕዶ ነገር ለመመልከት በመጀመሪያ ጌታችን ሰው በመሆኑ አስፈላጊ እንመለከት። እግዚአብሔር አምላክ ሰው ከምድር አፈር አበጀ፣ መላከው የሆነ ረዳት ከጎኑ ፈጠረለት። በሌሎችም ፍጥረታትን ላይ ገዢ አድርጎ ሾመው። ከገነት ዛፎች ሁሉ ከአንዷ በቀርም ይበላ ዘንድ ፈቀደለት። ነገር ግን አዳም ፍጥረቱ ይታወቅ ዘንድ ይልቁንም ደግሞ ነፃ ፈቃዱ ይገለጽ ዘንድ መልካሙና እና ክፉንም ከምታስታውቀውንም ዛፍ ዕፀ በለስንም እንዳይበላ ከለከለው። አዳምም ይህንን ሕግንም መሰረት በማድረግ በገነት ውስጥንም ለጥቂት ዓመታትንም በሰላምና በጤና በደስታ ኖረ። ነገር ግን አዳምን በሰይጣን ተንኮልንም ሕግን እግዚአብሔርን አፍርሶ ዕፀ በለስንም በላ። በዚያን ቅጽበትንም አዳም ጸጋውን ተገፈፈ፣ በባህርንም አለቆት ጎሰቆለ አዳም። ገነትም እየመለሰች ቦታ እግዚአብሔርም የመመለስን ጌታ ስልጣን ሞትንም የሚያይል እንደተሸከሙ ከገነት ተባረረ። ነገር ግን ፍጥረታትን የማይረሳ እግዚአብሔር አዳምን እንደሚያድነው ቃልም ከገባለት ለመሆኑም ለአዳም ማዳን የሚያስፈልገው ነው። መላእክት ከእግዚአብሔር እየተላኩ ሰውን ይራዳሉ ነበረ። በዚያንም በተጨማሪ የሰውን ጸሎት ወደ እግዚአብሔር ያደርሳሉ ያማልዱ ነበረ። ነገር ግን የአዳምንም ማስወገድንም አልቻለም። መዝሙረ ዳዊት ምዕራፍ 13 ቁጥር 7፣ ዘካርያስ ምዕራፍ 1 ቁጥር 12፣ ምሳሌ ምዕራፍ 6 ቁጥር 20 ዳንኤል ምዕራፍ ዳግም ምዕራፍ ሰባት ቁጥር አስራ ስድስት ነቢያት የእግዚአብሔርን ቃል ለህዝቡንም የህዝቦችንም መላእክትንም ወደ እግዚአብሔር ያደርሱ ነበር። ከዚያን ውጭንም አንገታቸውንም ለሰይፍ ጀርባቸውንም ለጅራፍንም ሰጥቶ ሰማዕትን ሆነዋል። ከአቤል ጀምሮ እስከ በራኪው ልጅንም እስከ ዘካሪያስ ድረስ የነቢዩ ደም እንደ ጎርፍንም ፈሷል። ሆኖም ሆኖም ግን ነቢያትንም ቢሆኑ የአዳምና የአዳምን አዳን ለመከፈል አልቻሉም። የአዳምን ዳን ለመከፈል አልቻሉም። ምሳሌ ኢሳይያስ ምዕራፍ 1 ቁጥር 1 እስከ ምዕራፍ 1 ቁጥር 1 ኢሳይያስ አሁን ምዕራፍ ስልሳ አራት ቁጥር 1 በሕግ ኦሪትንም ይሰው የነበሩትንም በጎችንም ፍየሎችንም ዋኖሶችና ነገ ረግቦችንም ወዘተ መስታወቶችንም ለጊዜውንም የሰውን ኃጢአትን ያስተ መጽዋዕቶቹ ለጊዜውንም የሰውን ኃጢአት ያስተረዩ እንጂ የአዳምን እዳ ለመክፈል አልቻልም ነበረ። በአዳም የፈረደበትን እግዚአብሔር ነው እንደሚያደነውንም ቃልን የገባለትንም እግዚአብሔር ነው። ከዚህ ውጭንም አዳም የነበረውን እዳንም ለመክፈል አቅምም ስልጣንም ያለው ብቸኛ አካል እግዚአብሔር ብቻ ነው። ነገር ግን የአዳም ነዳን መክፈል ያለበትን አዳም ነው ቢሉ ቢሆንም ግን አዳም እንዳለው ለመክፈልም ከአቅም በላይ ነበረ። ስለዚህ አዳም እንዲሆንም የግድ እግዚአብሔር ሰው መሆንም ነበረ። በዚህንም መሰረተንም ጌታችን መድኃኒታችን ኢየሱስ ክርስቶስንም የአዳምን ሥጋ ተዋሕዶ ሰው ሆነ። በቤተ ክርስቲያንም በቤተ ክርስቲያናችን ትምህርትንም ተዋሕዶ ስንል ስጋዊ አካልም ከመለኮታዊ አካል መለኮታዊ አካልም ከስጋዊ አካል ስጋዊ ባህሪንም ከመለኮታዊ ባህሪ መለኮታዊ ባህሪም ከስጋዊ ባህሪ አንድ ሆነው ማለታችን ነው። ይህን ማለትን ጌታችን ከሁለት አካልም ከስጋዊ አካልና ከመለኮታዊ አካል አንድ አካል ከሁለት ባህሪን ከስጋዊ ባህሪና ከመለኮታዊ ባህሪ አንድ አካል ሆኗልና ማለት ነው። ይህንንም ተዋሕዶ በለ በታቅቦ በመጠባበቅ ማለት ሁለቱ ባህርያትንም ሳይጠፉ ነው። ቤተ ክርስቲያናችንም የአካል የባህሪ ተዋህዶ እንደሚከተለው ታስተምራለች። የአካል ተዋህዶ የቤተ ክርስቲያናችን መሰረትን፣ እምነትንም ከሆነው ትምህርቶች መካልም አንደኛውንም የሥጋዊ አካልና መለኮታዊ አካል ተዋህዶ ነው። በምስጢርም ስላሴ ትምህርትንም ስላሴ በአካልን ሶስትን እንዲሆኑም እንማራለን። እያንዳንዳቸውን ፍጹም መላክን፣ ፍጹም ገጽን፣ ፍጹም አካል እንዳላቸው እናውቃለን። መለኮታዊ አካል ግን የማይታይ የማይዳሰስ የማይጨበጥ ረቂቅ ነው። በላይም በኩልም ስጋዊ አካልን ግጹፍንም የሚታይ የሚዳሰስ እንደሆነ እናውቃለን። በቤተ ክርስቲያናችን ትምህርትንም እነዚህን የሁለትንም አካል አካለ ተዋሕዶ ይባላል። ይህንንም መጽሐፍ በምልእና በስፋትም ይመሰክራል። ጌታችን ከአይሁድም ከአይሁድ ጋር በተከራከረ ምዕራፍ እውነት እውነት እውነት እላቸዋለሁ ብርሃንም አብርሃም ሳይወለድ እኔ አለሁ አላቸው። ዮሐንስ ምዕራፍ ስምንት ቁጥር ሀምሳ ስምንት በዚህንም እረፍት ነገርም አብርሃም ሳይወለድ እኔ እንደነበርኩ ብናገር ጌታችን በስጋዊ አካልም ከተገለጠ ገና አምሳ አምስት እንዳልሞላ አይሁድም ተናግሯልና። ነገር ግን ስጋዊ አካልም ከመለኮታዊ አካል ጋር በተዋህደ የመለኮትም ገንዘብን ገንዘብ ያደረገው የስጋ አካል ከአብርሃም በፊት ነበርኩ አለ። ቅዱስ ጳውሎስም ለቆሮንጦስን ክርስቲያኖችንም አውቅሰውንም ቢሆንም የክብርን ጌታ ባስቀሉትም ነበረ ብሏቸዋል አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ስምንት ይሄንን በቀራንዮ ደም ያፈሰሰውንም የክብር ጌታ እግዚአብሔር ከስጋ ጋር ፍጹም ወተዋህዶ መተዋሃዱን ያመለከታል ቅዱስ ጴጥሮስንም በመቅደሱንም አይሁድንም በተገለጸበት ሰብከቱ የህይወትን ራስን ገደላችሁን ተብሏችኋለ አለ ሐዋርያ ምዕራፍ 3 ቁጥር 14፣ 15። ይህንንም አይሁድም በክፋትንም የገደሉትን የህይወትንም ራስ ክርስቶስን ስጋ የተዋህደ መለኮት መሆኑ ያመለክታል። የቅዱስ ዮሐንስንም በራእይ ጌታችን ከተገለጠ በኋላ ፊተኛውንም መጨረሻውንም ህይወት እኔ ነኝ፣ የሞትና የሲኦል መክፈቻ አለኝ ብሏል። ራእይ አንድ ምዕራፍ 17 ፊተኛውን መጨረሻ ብሎ መመለከቱ ሲገልጽ ሞቼም ነበርሁ ብሎ ከስጋ ጋራ ፍጹም መተዋህዱን ያስረዳል። ስለሆነም ጌታችን በተዋህዶ ከሁለት አካል አንድ አካል ነው ብሎ